ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንግዲህ ከባለፈው የቀጠለውን እንግዲህ ኤክሴልን በሚመለከት ሌላኛውን ቪዲዮ እንግዲህ ቀጭብ ያለው ማለት ነው። እንግዲህ እንደተለመደው በጥሞና በትግስት እንድታዳመጡኝ በታላቅ አክብሮት ነው የምጠይቀው። ባለፈው እንግዲህ ቪዲዮን እየሰራው እያለ ነው በራሱ ጊዜ የተቋረጠው፣ ምክንያቱም ሊሚቱ ላይ ደርሶ ነበረ። እኔ እሱን ሳላየው ነበረ ዝም ብዬ መረጃውን ሳካፍላችሁ የነበረው እንግዲህ ሳለ ሰለሰናበታችሁ እንግዲህ መረ ቪዲዮ በመቋረጡ ይቅርታ ጠይቃለውኝ። አሁን ከዛ ከባለፈው ይቀጠለውም ነው እንግዲህ ዛሬ የምናየው እንግዲህ ባለፈው እንግዲህ በኮንዲሽናል ፎርማቲንግ በሚመለከት እንግዲህ ከስሩ የሚገኙ የተለያዩ ኮማንዶችን እያሳዩችሁ ነበረ። እንግዲህ ካየ ናቸው እንግዲህ ከዛ በላ እግዲህ ቶፕ ቦተም ሩልስ ላይ መረጃዎችን አካፍያችሁ እንዲሁም ዳታ ባርን እያከፈልኳቸው የመጨረሻው ላይ አይከንሴት የሚለው ላይ ያለን ነው ማለት ነው፣ ቪዲዮ የተቋረጠው። ዛሬ እንግዲህ አይከንሴትን እናይ ና ወደ ሌሎቹ ወደ ቀሩት እንግዲህ ወደ ሁለቱ በስታይል ግሩፕ ስር ወደሚገኙት ወደ ሁለቱ ኮማንዶች፣ ጊዜ የሚኖረን ከሆነ ወደዛ እንሄዳለን፣ ካልሆነም ደግሞ በዚህ በኮንዲሽናል ፎርማቲንግ ብቻ ይህንን ቪዲዮ ለመቋጨት እንሞክራለን ማለት ነው። አሁን በቀጣ አይከንሴት ወደሚሉት እንሄዳለን ማለት ነው። እንግዲህ አይከንሴቶች እንግዲህ የሚባሉት እነዚህም በሙሉ የሚያካተት ነው። እነዚህ በሙሉ በአይከን ሴት ስር እንግዲህ የሚካተቱ ናቸው። በስራቸው እንግዲህ አንደኛው ዳይሬክሽናል አለ። እነዚህ እንግዲህ ወደ ተለያየ አቅጣጫ ነው የሚጠቁሙ፣ በቀስት መልክ የተሰሩ እንትኖች አሉ። እዚጋ ደግሞ በሼፖች አሉ፣ በተለያየ ቅርጽ በክብ በሶስት ማዕዘን በተለያየ ከከለር ጋር ማለት ነው። ሌላው ደግሞ ኢንዲኬተሮች አሉ። ደግሞ እዚጋ በራይት መልክ፣ እዚጋ ኤክስ አለ፣ እዚጋ ደግሞ ሬቲንጎች አሉ እዚህ ጋር ለምሳሌ የቆየ ቁጥሮችን ከፍተኝነት ዝቅተኝነትን በቀላሉ ለማሳየት የሚረዱ እነዚህ ሁሉ አሉ አሉ ማለት ነው ለምሳሌ እንዲሁም ባለሁበት እዚህ በሬቲንግ በሬቲንግ እንኳን ለማየት ያህል እንኳን ለምሳሌ እንዲህ ብናደርገው አሁን እዚህ ጋር የታችሁ እንደሆነ በዚህ በሳላሪ በሚለው ኮለመን ስር እንግዲህ ያሉት የቁጥር መጠኖች እንግዲህ ትልቁ ቁጥር 12 ሺህ ነው። አይታችሁ እንደሆነ 12 ሺህ እንትኑ ሙሉ ነው ማለት ነው። አሁን ይሄ ብዙ ጊዜ አይታችሁ እንደሆነ በኔትወርክ አሁን ስልካችን ላይ ያለው የኔትወርክ ሲምቦል ይሄ ነው ስልካችን ሙሉ ሲሆን ኔትወርኩ ፉል ሲሆን እንደዚህ አይነት ሙሉ ይሆናል ማለት ነው። አይታችሁ እንደሆነ እንትኑ ደግሞ በጣም ዝቅተኛ በሆነው ላይ ደግሞ ምንም እንትኑ ባዶ ነው ማለት ነው። ይሄ ሬቲንጉ ባዶ ነው ማለት ነው። እንደየ ቁጥሮቹ ደረጃ መጠን እንግዲህ እዚ ጋ እዚቺ አንድ አንድ አላት እዚቺ ሁለት አላት እቺ ሶስት አላት እዚ ጋ ሁለት አለች ትልቁ ቁጥር ደግሞ እዚህ ጋር እንግዲህ እዚህ ጋር እንግዲህ ይሄ 11 ሺ አራት አለው ትልቁ ቁጥር ደግሞ 12 ሺ አምስቱ ሙሉ ነው ማለት ነው። አምስቱ ፉል ሆኗል ማለት ነው። እንግዲህ ይሄ በሬቲ በ በአይከኖች በተለያዩ ደግሞ ቅርጻ ቅርጾች አይከኖች ማለት የተለያዩ ቅርጻ ቅርጾች ማለት ነው። በእነዚህ መሰረት እንግዲህ በተወሰነ የኤክሴል ሴል ውስጥ የሚገኙ ቁጥሮችን ወይ ደግሞ መረጃዎችን በአይከኖች ትልቅ ቁጥሮችን ከፍተኝነትና ቁጥሮችን ዝቅተኝነት ለማሳየት የሚረዳ ነው ማለት ነው። በዚህ መልኩ በዚህ መልኩ ለማሳየት ይረዳል ማለት ነው። እንግዲህ በሌሎችም እንግዲህ ለማሳየት አሁን ለምሳሌ በዚህ ጋር ለማሳየት አይታችሁ እንደሆነ በዳይሬክሽን ለማሳየት በዳይሬክሽን ለምሳሌ ሲያሳይ ምንድን ነው ያደረገው? ይሄ ለየት ያሉትን ነው። አሁን ለምሳሌ እዚህ ውስጥ እነዚህ አስር ሺህ 10000 11000 12000 ከፍተኛ ቁጥሮቹ ናቸው። ከታች ደግሞ 5000 6000 7000 ደግሞ ዝቅተኛ ቁጥሩ ወደ ዝቅተኛው ውስጥ የሚካተቱ ናቸው። ሌሎቹ ደግሞ በመሃል የሚገኙ ናቸው። 8000 እና 9000 ደግሞ በትልልቆቹና በከፍተኛውና በዝቅተኛው መካከል የሚገኙት ቁጥሮች ደግሞ እንትኖችን ሆሪዞንታል አደረጋቸው። እነዚህ ደግሞ ይሄ ቁልቁል አደረገው። ይሄ ቨርቲካል አደረገው። ስለዚህ በዚህ መልኩ በዚህ በነዚህ አይከኖች አማካኝነት ያ በተወሰነ የኤክሴል ሴል ውስጥ የሚገኙ ቁጥሮችን የቁጥሮችን ከፍተኝነትና ዝቅተኝነት በዚህ መልኩ ለማሳየት ይሞክራል ማለት ነው። ኦኬ የተወሰነ ደቂቃ ስላለኝ ወደሚቀጥለው ኮማንድ ለመሄድ እሞክራለሁ ማለት ነው። ኦኬ ስለዚህ ኮንዲሽናል ፎርማቲንግ ማለት በአጠቃላይ ይህንን ይመስላል። እነዚህን ሁሉ እንግዲህ ለማየት ሞክረናል ማለት ነው። ኮንዲሽናል ፎርማቲንግ አሁን ደግሞ የምናየው ምንድነው ፎርማት አስ ቴብል የሚለው ነው። ፎርማት አስቴብል ደግሞ በስታይል ግሩፕ ስር ከሚገኙት ኮማንዶች ይሄኛው ነው ማለት ነው። ፎርማት አስቴብል። ሌላው ደግሞ ሴል ስታይል ነው። ፎርማት አስቴብል ማለት ምን ማለት ነው የሚለውን ለማየት ያህል እንግዲህ ፎርማት አስቴብል እንግዲህ ምንድን ነው የሚለው ፎርማት ኤ ሬንጅ ኦፍ ሴልስ ኤንድ ኮንቨርት ኢት ቱ ኤ ቴብል ባይ ቹዚንግ የፕሪ ዲፋይንድ ቴብል ስታይል ሲላል፣ ይሄ አስቀድሞ በተለያዩ ከለሮች እና ዲዛይኖች ተዘጋጅተው በአማራጭነት ከቀረቡ ሰንጠረዥ መካከል እንግዲህ በመምረጥ መረጃዎቻችንን ወደ መረጠነው ሰንጠረዥ ለማስገባትና መረጃውን ያለበትን የኤክሴል ሴል ሬንጅን እንግዲህ በፍጥነት ለማስተካከል የሚያስችሉን አይነት የተለያዩ የቴብል አማራጮችን የያዙ ናቸው ማለት ነው። ይሄኛውም ደግሞ እንግዲህ በዛው ልክ ደግሞ ይሄ እነዚህ ደግሞ የሴል ስታይሎች ናቸው። ኪፕሊ ፎርማት የሴል ባይ ቹዚንግ ፕሪዲፋይንድ ስታይልስ ነው። ይሄ ደግሞ አስቀድሞ በተለያዩ ቀለሮች፣ ዲዛይኖች ተዘጋጅተው በአማራጭነት ከቀረቡት ስታይሎች መካከል በመምረጥ መረጃዎቻችንን በመረጥ ነው ስታይል ፎርማት ለማድረግ የሚያስችል እንትን ነው። ማነው እንግዲህ ዝጋ እዝጋጅታችሁ እንደሆነ እዚህ ጋ ምንድን ነው የምናደርገው? መጀመሪያ ሙሉ ዳታችንን ሴሌክት ካደረግን በኋላ እዚህ ጋ ፎርማት አስ ቴብል እንግዲህ የምንምራው እንግዲህ እነዚህ ሁሉ ፕሪዲፋይንድ ይሁን ወይ ደግሞ አስቀድሞ በተለያየ ዲዛይን ተዘጋጅተው ከቀረቡት የቴብል አማራጮች የፈለግነው መርጠን እዚህ ዳታ ውስጥ ለማስገባት የሚረዳን ነው። ለምሳሌ ከዚህ ውስጥ ይህን ከለር ብንመርጠው፣ ስለዚህ ይህንን ኦኬ ስንለው አይታችሁ እንደሆነ እዚህ ውስጥ የነበረውን በቦርደር የነበረውን ዳታችንን ወደዚህ ቴብል አምቶልናል። ዝጋ እንግዲህ ከላይ ዝጋ። እንደምታዩት በዚህ መቀየር እንችላለን። እነዚህ ሁሉ የቴብል አማራጮች ናቸው ማለት ነው። ደስ በሚለን ውበት ሊሰጥ ይችላል፣ ለእይታ ማራኪ ሊሆን ይችላል። ባልነው ነው መሰረት እንግዲህ መቀየር እንችላለን ማለት ነው። ይሄኛው እንግዲህ አንዱ አንዱ እንትን ነው ማለት ነው። ሁለተኛው እንግዲህ በሴል ስታይል ነው። እዚህ ጋር እንግዲህ እንደምታዩት በጣም ብዙ አይነት እንደዚህ ደግሞ ሴሉን የውስጥን ቦርደሩን እንትን ለመቀባት ነው፣ በተለያየ ከለሮች ለመቀባት ያስችላል። እዚህ ጋ እንደምታዩት እንደዚህ በተለያዩ ከለሮች እንደዚህ እየመረጥን መስቀባት ይችላል። እንደዚህ ብናደርግ እዚ ውስጥ ነቅተን ይችን ብነካ በዚህ መልክ ያስቀምጥልናል። ይህንን ሴሌክት እያደረግን ብቻ ሴሌክት እያደረግን ብቻ በተለያዩ አማራጮች እንደዚህ ሴላችንን ወይ ደግሞ የሰንጠረዡን ቴብሉን ለማሰማመር የሚረዳ ነው ማለት ነው። ስለዚህ ይሄ የኮንዲሽናል ሶሪ፣ በስታይል ግሩፕ እንግዲህ ባጭሩ እነዚህን ሶስት ኮማንዶችን በውስጡ ይዟል ማለት ነው። ኮንዲሽናል ፎርማቲንግ እንግዲህ ቅድም እንዳልናቸው በአንድ በተወሰነ ኤክሴል ሴል ውስጥ እንግዲህ የሆነ ቅድመ ሁኔታ ነው የሚያሟሉ ቅድመ ሁኔታን የሚያሟሉ መረጃዎችን የያዙ ሴሎችን እንግዲህ በተለያየ ክለር በተለያየ የጽ የፎንት መጠን በተለያየ ፎንት ስታይል መሰረት እንግዲህ ሃይላይት ለማድረግ የሚረዳ ነው፣ ለመለየት የሚረዳ ነው። ቁጥሮችን ለማወዳደር ትልቁን ከትንሹ ለመለየት የሚረዳ ነው ብለን አየን። እንግዲህ ጋር ፎርማት አስ ቴብል ደግሞ ፕሪዲፋይን የሆነ ወይ ደግሞ ዲዛይን ተደርገው ፕሪዲፋይን ተደርገው ከተቀመጡት የቴብል አማራጮች የፈለግ ነው ለይታችን ለውበት ሊሰጥልናል ደግሞ ለተነባቢነት አመቺ ነው ብለን ያንነውን ቴብሎች እንግዲህ ለመምረጥ እንግዲህ የምንጠቀምበት ነው። እዚህ ጋ እንዳየዋቸው በጣም ብዙ አይነት ቴብሎች አሉ። ከዛ ደግሞ በመጨረሻ ደግሞ እንግዲህ በዚህኛው ውስጥ በሚተካተተው ሴል ስታይል ነው ማለት ነው። ሴል ስታይል ደግሞ እዚህ ጋ ፕሪዲፋይንድ ተደርገው ከመረጥ ናቸው። ቴብሎች ውስጥ ደግሞ ቴብሎቹን ውስጡን ደግሞ በተለያየ ከለር ለማስዋብ እንትኖቹንም የጽሁፎችንም ጭምር በተለያየ እንግዲህ እንትኖችንም በተለያየ እንት የጽሁፎቹን መጠኑንም ጭምር በራሱ ያስተካከለ ለዛ ዝቃ ሄዲንግ ስታረጉ ይጨምራል። ዝቃ ስታረጉ ይቀነሳል። እጅንም ስትቃኑ ይቀነሳ አንዳንድ የውስጥ ቴክስቱንም ቴክስቱንም ሆነ የቴብሉን መዋቅርንም ጭምር ፎርማት ለማድረግ የሚረዱ ኮማንዶችን ይዟል ማለት ነው ስታይል ግሩፕ እንግዲህ እንግዲህ ለዛሬ እንግዲህ እስካሁን ድረስ እንግዲህ በስታይል ግሩፕ ላይ እንግዲህ ስሰራ የነበረኩትን እንግዲህ ቪዲዮዎች እንግዲህ በዚህ መሰረት አጠናቀቅ ያለው ማለት ነው። እንግዲህ በቀጣይ ደግሞ ኤዲቲንግ ግሩፕ የሚባል አለ ማለት ነው በዚህ በሆሜኑ ስር። ስለነሱ ደግሞ በስሩ እንደገና ኤዲቲንግ ግሩፕ በስሩ ብዙ ኮማንዶች አሉ። እነሱንም ደግሞ በሌላ ቪዲዮ እንግዲህ በደንብ ተዘጋጅቼበት እንግዲህ መረጃዎችን በዛ ደግሞ የማካፍላችሁ ነው የሚሆነው። በጣም ጥሩ ጊዜ እንደሚኖረ ተስፋ አደርጋለሁ። በዚህ ብቻ አያበቁም ደግሞ ስራ ስለ ስፔስን በሚመለኩ ደግሞ ወይ ደግሞ ስለ ስፔስ ሳይንስን በሚመለከቱ ደግሞ ሌሎች ማቀራቸው ብዙ የተዘጋጁባቸው መረጃዎች አሉ። እንግዲህ እንግዲህ ቪዲዮውን እንግዲህ ሰብስክራይብ እያደረጋቸው ኮመንት እያደረጋቸው ላይክ እያደረጋቸው እንግዲህ እንድታዩት በጣም ላካክፈ ጠይቃለው። ስላዳመጣችሁኝ በጣም በጣም አርግቼ አመሰግናለሁ። ባላችሁበት ቦታ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ